እንድንቆጣጠሩ ማለት ነው። መታጠቢያ ሰዓት አይደለም። ብቻ ቃላት የለኝም። በቃ የድረሱልኝ የምለው አንድ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድ ነው የማደርገው? እነዚህ ለመናገር በጣም የራሜ ነው በቃራ ዛሬ ደግሞ ይዤላችሁ የመጣሁት መረጃ በጣም በሚያሳዝን እና ልብ በሚሰብር ሁኔታ ነው። አይደለም ለሰው ልጅ ለዱር አውሬ እንኳን እንደዚህ የማይደረግ ድርጊት እየተደረገ እንግዲህ በሀገራችን ላይ እየተፈጸመ ያለው ጉድ ግን በጣም ያማል። እውነት ለመናገር እርግጥ አማራ ስለሆንች ልትሉ ትችላላችሁ። የሰው ዘር በሙሉ ሰው በመሆኑ ብቻ ሊያሳዝነን ይገባል ግዴታ። ይሄ የሚመለከተው የአማራን ማህበረሰብ ወይም የአማራ ተወላጅ የሆነ ብቻ አይደለም። እንደ ሴት እንደመሆን መጠን፣ ሰው እንደመሆን መጠን፣ ኢትዮጵያዊ እንደመሆን መጠን የትኛውም ብሔር፣ ቀለም፣ ዘር፣ ቋንቋ፣ ሃይማኖት ሳትሉ ለእነዚህ አስራ ሰባት ለታገቱት ተማሪዎች ግን በልዑል እግዚአብሔር ስም ይዣችኋለሁ ድምፅ እንድትሆኗቸው ዛሬም ነገም በትህትና እንጠይቃለን። በአገራችን ላይ የአማራ መሆኑት መፈጠር እንደ ትልቅ ወንጀል እንደ ሌብነት እንደባለየነት ባለየነት ውዝት እንደተለያየ ነገር ሆኖ ይታያል። ግን እኔ አንድ ነገር የሚገርመኝ ነገር ሰውን ሰው እንዴት ነው እስኪ ሴታዊ ጥቃት ከተፈጸመ በኋላ እንዴት ነው እስኪ በአንዲት እህት ወይም በአንዲት እናት ማህፀን እስኪ እንዴት ነው እስኪ በፌሮ የምትጎረጎር እውነት ግን ሰው ናችሁ? እውነት ግን ሰው ናችሁ ወይ? ኦነግ ሸኔም ሁኑ ሸኔም ሁኑ ሸሌም ሁኑ ግን ሰው ናችሁ? ግን በተለይ የኦሮሞ ተወላጅ የሆናችሁ ልጆች ግን እውነት ግን ጭንቅላት አለ አንድ ሰው እስኪ ለትምህርት ቤት ዩኒቨርሲቲ ለመማር ሄደው አግታችሁ፣ ከዛም በኋላ እሴታዊ ጥቃት ከፈጸማችሁ በኋላ ከዛም በኋላ በፌሮ ከሸቀሸቃችኋቸው በኋላ እራቁታቸውን ፎቶ እያስነሳችሁ እራቁታችሁን በሰልፍ ላይ እያዋላችሁ ግን ምን አደረገ አማራ? እኛ አማራነት እንፈልገ ነው ነው ደብዳቤ ያስገብተን ነው እንዴ? ከእናታችን ማህፀን የወጣ ነው እስኪ ንገሩ ከእናንተ ማዕፀን ኦሮሞ የሆናችሁ ደብዳቤ ያስገብታችሁ ነው? እስኪ እንዲያው በቅዱስ ሚካኤል ስም እስኪ እንዲያው ተናገሩ። ሰማንያ ስድስቱ ብሔር ፈልጋችሁ ነው የምትወልዷቸው? ደብዳቤ እያስገባችሁ ነው የምትወልዷቸው? ግን እስከ መቼ ይህ ነገር ግን እስከመቼ ነው የሚቀጥለው? እውነት ለመናገር እግዚአብሔር ግን ዘገይ። በእውነት እንግዲህ ትናንትና ጋዜጣ ሲ ላይ የተለቀቀው ቪዲዮ ያላነባ ሰው አለ ብዬሽ እኔ አላምነም። ውስጡ ስሜቱ ያልተጎዳ ሰው አለ ብዬን ያላምንም። ቢሆንም ግን በጸጥታ ኃይሎች አቶ ሰውዬው ቪዲዮ እንዲጠፋ አስደርጓቸዋል። እሱ ቢያጠፋው ግን ቪዲዮ ቢነሳ ግን በቲክታክ መንደር ተሰራጭቷል። አግኝተነዋል፣ አይተነዋል። አንብተናል። አልቅሰናል። ውስጣችን ደምቷል። እስከ መቼ እንቃጠለው? እስከ መቼ እንንደድ? አመት ከሰባት ወር ጫካ፣ ሴት ልጅ አስወልደው የወለደባትን ወንድ እንኳን እማታቅ፣ ማንኛው ይድረስባት፣ ማንኛው ያስረግዛት የማታውቃታችን ይኸው ሁለቱ እንግዲህ እግዚአብሔር ፈቅዶ ና ወዱ እንዴት እንደወጡ እንኳን አላወቁት። ልጅ ልጅ ይዘው የአንደኛዋ ህፃኑ በሽተኛ ሆኖ፣ እሷም በሽተኛ ሆና ደም እያዘራሽ እንግዲህ ከዩኒቨርሲቲ ሁለቱ ልጆች እንግዲህ ወጥቶ በእንባ እየተናነቀ እንግዲህ ተናግረዋል ማለት ነው። እውነት ለመናገር ይህን ያያችሁ እና የሰማችሁ መቼስ ውሸት ነው፣ የእናንተ ወሬ አያልቅም፣ እንዲዚ ነው፣ ቅብር ጥሰ ነው ልትሉ ትችላላችሁ። ግን የእነሱን ይድረስባቸው አላችሁ። እግዚአብሔር አይምሮ ልቦን ይስጣችሁ። በተለይ በተለይ የአማራ ተወላጁ ናችሁ ባለስልጣን ላይ ያላችሁ እግዚአብሔር እንዲህ መራራው ሐዘን ከቤታችሁ ይግባ። የአማራ ባለስልጣን የሆናችሁ የሌሎቹን አላልኩ፣ ግን የአማራ ባለስልጣን የሆናችሁ ህዝባችሁን እንዲህ ለምታስበሉ ህዝባችሁን በዚህ ልክ ላዋረዳችሁ ህዝባችሁን በዚህ ልክ አንገት ስላስደፋችሁ የነዚህ ልጆችን ባ እግዚአብሔር ከቤታችሁ ገብቶ ያተራምሳችሁ ሌላ ምንም አለል ጨጓራዬ ቢቃጠል ብነድ ምን አደርጋለሁ ከማልቀስ ውጭ ምንም የሰማዩ ንጉስ ግን አንድ ቀን ይፈርዳል ብዬ ሙሉ ተስፋ አለኝ ከፈጣሪ በበታችን እግዚአብሔር አንድ ቀን መልሳቸውን እንደሚመልስ አንጠራጠርም። ግን ይብላኝ ለእናንተ፣ ይብላኝ ለባለስልጣኖች ልምት የሽመልስ አብዲስና ያብይ ግፍ ገና። እረ ስንት አለ በሚዲያ የተደበቀው ስንት አለ በየቤቱ አያችሁ። ሽመልስ እንደፎከርክ ተሳካልህ ጎበዝ። አንጨብጭብ የለህ ጀግና ነህ። እውነት ጀግና ነህ። በጣም ምሁር ነህ። ጀግና፣ ፍርዱን ከላይ ታገኘዋለህ። ፍርዱን ከፈጣሪ ታገኘዋለህ። ችግር የለም የድሃ እምባ ይፈሳል።